የከበረ ነፃነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 1 ኃጢአት የማይቆጠርበት ሰው፣ ገጽ 75 ርዕስ ያዳም መረገም ምክንያት ምንድን ነው? በተገለጠልን የወንጌል እውነት ውስጥ አባታችን እግዚአብሔር በቁጣ የተሞላና ሰውን ለማስጨነቅ የሚቸኩል እንዳልሆነ ተረድተናል። ይሁን እንጂ መጽሐፍ ቅዱስን የይድረስ በሚያነቡ መንፈሳዊ አስተማሪዎች ምክንያት እጅግ ክፉ እግዚአብሔርን ለማወቅ ችለናል። ሐዋርያው ዮሐንስ በግልጽ ቋንቋ ከጌታችን ከኢየሱስ የሰማነው መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው በማለት አስተሳሰባችንን ለማስተካከል ሞክሯል። በቅንፍ አንደኛ ዮሐንስ ምዕራፍ 1 ቁጥር 5። ጌታችን ኢየሱስ ስለ እግዚአብሔር ብርሃንነትና ጨለማ በርሱ ዘንድ እንደሌለ የነገረን የሰው ልጆች ለዘመናት ስለ እግዚአብሔር የተሳሳተ እውቀት በመያዛችን ነው። ይህ ስለ እግዚአብሔር ማንነት የተፈጠረው ብዥታ ከዘፍጥረት ምዕራፍ ሶስት የጀመረ ነው። በተደጋጋሚ የተነገረን ትምህርት አዳምና ሕዋን እግዚአብሔር አትብሉ ያለውን ስለ በሉ ተናዶ ረገማቸው ተብለን ነው። ከዚህ የተነሳ ብዙዎች ነገሩ ስሜት ስላልሰጠን እግዚአብሔር አንድ ፍሬ ተበላብኝ ብሎ እንዴት የሰው ልጆችን በእርግማን ያከናንባቸዋል ብለን ጠይቀናል። ይሁን እንጂ የዘፍጥረት ሶስትም ሆነ መላው የመጽሐፍ ቅዱስ እውነታን በአግባቡ ስትረዳ እግዚአብሔር የእርግማን ምንጭ ወይም ምክንያት ሆኖ አያውቅም። ዘፍጥረት ምዕራፍ 3 ከቁጥር 14-19 ላይ ያለውን ሐሳብ ለመረዳት እጅግ ድንቅ የሆነውን የሮሜ ምዕራፍ 8 ከቁጥር 19 እስከ 21 ሐሳብ መረዳት ጠቃሚ ነው። ሮሜ ምዕራፍ 8 ቁጥር 20 ፍጥረት ለከንቱነት ተዳርጓል፣ ይኸውም በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካደረገው ከፍቃዱ የተነሳ ነው ይላል ሐዋርያው ጳውሎስ። ፍጥረት ለከንቱነት የተዳረገው እግዚአብሔር መርጦለት ሳይሆን አዳም ፈቅዶ ነው እያለን ነው። በእርግጥ የሰው ምርጫ ምንም ውጤት ከሌለው በአዳምና በሰዎች ላይ ለመጣው ነገር ተጠያቂው የእግዚአብሔር አንደበት ነው። ይሁን እንጂ የሰው ምርጫ ውጤት እንዳለው እግዚአብሔር ብቻ ሳይሆን አዳምም በጥንቃቄ ያውቅ ነበር። በዘፍጥረት ምዕራፍ ሶስት ላይ እግዚአብሔር ለሶስቱም በመረጡት ምርጫ ምክንያት የሚመጣውን ነገር ግልጽ እያደረገ እንጂ እርግማንን እየጠራባቸው አልነበረም። አንድ ነገር ግልጽ ላደርግልህ እወዳለሁ። እርግማን ምክንያት ሳይሆን ውጤት ነው። እግዚአብሔር በመረጡት ምርጫ ምክንያት የሚኖሩትን ኑሮ ነገራቸው እንጂ ክፉ ነገር አልጠራባቸውም። እግዚአብሔር ሰውን ለመረጠው ምርጫ አሳልፎ መስጠት እግዚአብሔር ሰውን ማክበሩ እንጂ መጥላቱን የሚያሳይ አይደለም። እግዚአብሔር ሰውን ለመረጠው ምርጫ አሳልፎ መስጠቱ እግዚአብሔር ሰውን ማክበሩን እንጂ መጥላቱን የሚያሳይ አይደለም። እግዚአብሔር ንግግሩን ከእባብ ሲጀምር ይህንን ስለሰራህ ይልና ወደ አዳም ሲመጣ ደግሞ ካንተ የተነሳ ሲል ታያለህ። በቅንፍ ዘፍጥረት ምዕራፍ 3 ቁጥር 14፣ ዘፍጥረት ምዕራፍ 3 ቁጥር 17 እግዚአብሔር እነዚህን ቃላት የተጠቀመው በምርጫቸው ምክንያት የመጣውን ክፉ ሕይወት ከርሱ እንዳልሆነ እንዲያውቁ አጽንዖት ለመስጠት ነው። የሰው በመርገም ሕይወት መመላለስ የሰው ምርጫ ውጤት እንጂ የእግዚአብሔር ንዴት ውጤት አይደለም። የሰው በእግዚአብሔር መልክ መፈጠር ከእግዚአብሔር ጋር በብርሃን እንዲኖር የተፈጠረ ፍጥረት መሆኑን ያስረዳናል። ነገር ግን በዘፍጥረት ምዕራፍ ሦስት ላይ አዳም እግዚአብሔር የነገረውን እውነት በመተው ውሸትን በማመኑ ለጨለማ ሕይወት ባሪያ ሲሆን እናያለን። እንደ ነገርኩህ ሞት ማለት ከእግዚአብሔር መለየት ወይም መሸሽ ነው። ከእግዚአብሔር የሚሸሽ ሁሉ ከብርሃን ይሸሻል። ምክንያቱም እግዚአብሔር ብርሃን ነው። በቅንፍ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ብርሃን የሚለው ምሳሌያዊ አገላለጽ የእግዚአብሔርን ባለጠግነት፣ መልካምነት፣ ኃይልና ረድኤትነት የሚገልጽ ነው። ሰው እውነትን ባለማመን ከእግዚአብሔር ርቆ ለጨለማ ሕይወት ባሪያ ሆኗል። ጨለማ ማለት ሁል ሁልጊዜ መሰነካከል የሞት ፍርሃትና ኩነኔ ያለበት ሕይወት ነው። ሰው ጨለማ ውስጥ የገባው እግዚአብሔር በጨለማ እንዲኖር ወስኖበት አይደለም። ነገር ግን ሰው ባለማመን ምክንያት ሲጠራጠር ከብርሃን ወይም ከእግዚአብሔር ይሸሻል። ብርሃን በሌለበት ቦታ ያለው ጨለማ ብቻ ነው። በሕግ ባርነት ውስጥ ያለ ሰው ጨለማ በሚሰለጥንበት የመርገም ኑሮ ይታሰራል። የመርገም ሕይወት ጭንቀትን፣ እፍረትን፣ ባርነትን፣ ኩነኔን፣ ሐዘንን፣ ልፋትን፣ ድህነትንና ፍርሃትን ጠቅልሎ የያዘ ነው። ነገር ግን በእነዚህ ነገሮች ውስጥ የሚያልፍ ሰው ሁሉ በርግማን ውስጥ ነው ማለት አይደለም። ኃጢአት የክፉ ሕይወት ምንጭ ቢሆንም በሰው እይታ መልካም የማይመስሉ ነገሮች ሁሉ ሰው ላይ የሚመጡት በኃጢአት ምክንያት ብቻ ነው ብለህ እንዳታምን አበረታታለሁ። ለምሳሌ አቤል የሞተው በወንድሙ ክፋት እንጂ ስለተረገመ አይደለም፣ በቅንፍ ዘፍጥረት ምዕራፍ 4። በስጋችን ላይ የሚከሰቱ ጎዶሎነቶች የኃጢአት ውጤት አይደሉም። በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 3 ላይ ይህንን አይነት የተሳሳተ አስተሳሰብ ኢየሱስ ከደቀ መዛሙርቱ ላይ ሲቀይር ታያለ። እንዲሁም ድንገተኛና ተፈጥሯዊ አደጋዎች የበደለኝነት ውጤት አይደሉም። በቅንፍ ሉቃስ ምዕራፍ 13 ቁጥር 4 አንዳንድ ጊዜ እግዚአብሔር እነዚህን ነገሮች በሰዎች ሁኔታ ላይ ክብሩን ለመግለጥ ይጠቀምባቸዋል። ለምሳሌ ብዙ ሰዎች ማንኛውንም በሽታ ማንኛውንም በሽታ ወስደው ከኃጢአት ጋር ሲያገናኙት ይታያል። በሕይወት ላይ የሆነ ችግር ሲመጣ እንዲህ ስላላደረግኩ ነው ከሚል የወረደ የህግ አእምሮ መላቀቅ አለብህ። አንዳንድ በሰው አይን መልካም የማይመስሉ ችግሮች አንተን ለመጥቀም ወደ አንተ ሊመጡ ይችላሉ። የወርቅ ንጥረ ነገር በከባድ እሳት ውስጥ የሚፈተንበት ዓላማ ቆሻሻ ለማግኘት ሳይሆን ወርቁን ይበልጥ ተፈላጊ ለማድረግ እንደሆነ ሁሉ በሰው ሕይወት በተመሳሳይ መልክ ይከሰታል። እግዚአብሔር በሰው ላይ መልካም ነገር እንጂ ክፉ ነገር አያመጣም ስንል የመልካም ነገርና የክፉ ነገር ትርጉማችን ወደ እግዚአብሔር ትርጉም ልክ ከፍ ማድረግ ይኖርብናል። በሰው አይን ክፉ የተባሉ ነገሮች ሁሉ በእግዚአብሔር አይን ክፉ አለመሆናቸውን እንድታውቅ እፈልጋለሁ። እግዚአብሔር በሰዎች ሕይወት ውስጥ የሚያልፉ ነገሮችን የሚያየው በብዙ መንገድ ነው። እግዚአብሔር ላንተ ጥቅም የሚያደርጋቸውን ነገሮች እንደ ክፉ ከመቁጠር ሕፃንነት መላቀቅ አለብ። ብዙ ሰዎች አሁን ክፉ ብለው የሚያዝኑበትን ነገር በኋላ መልካም እንደነበረና መሆን እንደነበረበት በመረዳት ከእግዚአብሔር ጋር ሲስማሙ አይተናል። በቅንፍ ዕብራውያን ምዕራፍ 12 ቁጥር 11፣ ራእይ ምዕራፍ 3 ቁጥር 12 እግዚአብሔር ሰውን ከኤደን ገነት ሲያስወጠው ሲያስወጣው ለመልካም ነበር። እግዚአብሔር ያደረጋቸው ክፉ የሚመስሉ ነገሮች ሁሉ በመንፈሳዊ ዓይን ሰፋ አድርገን ስናያቸው ልክ እና መልካም ናቸው። እግዚአብሔር ክፉ እንዳደረገብህ እያሰብክ በደፈነው እግዚአብሔር መልካም ነው ከማለት ሃይማኖተኝነት እንድትወጣ አበረታታለሁ። በሕይወት ላይ የሚከሰቱ ክፉ ነገሮች ምንጭ ያንተ የፍቃድ ምርጫ ነው። ከእግዚአብሔር ጋር እየተጓዝክ እንኳን በኑሮ ላይ መልካም ባልሆኑ ውጣ ውረድ ውስጥ የምታልፍበት ጊዜ ይኖራል። ነገር ግን እግዚአብሔር ሁሉንም ነገር ለመልካም ይቀይረዋል። በቅንፍ ሮሜ ምራፍ 8 ቁጥር 28። ከእግዚአብሔር ጋር የሆነ ሰው የሆነው ነገር ሁሉ መሆን የነበረበትና ለመልካም እንደሆነ በጊዜው ይረዳል። መልካም የሚመስሉ ነገሮች ሁሉ የእግዚአብሔር አብሮነት መገለጫ ወይም መልካም ያልሆኑ ነገሮች ሁሉ የእግዚአብሔር ጥላቻ መገለጫ አድርገህ እንዳታስብ አበረታታለሁ። በእግዚአብሔር አብሮነት ውስጥ ያለ ሰው ሊታወቅ የሚችለው በየትኛውም ጊዜና ሁኔታ ውስጥ በደስታ ሲመላለስ ነው። ውጫዊ ከፍታና ዝቅታ ከእግዚአብሔር ጋር ያለህን ግንኙነት አይገልጽም። በየትኛውም አይነት ውጫዊ ዝቅታ ውስጥ ብትገኝ እግዚአብሔር ሊዳራልህና ክብሩን ገልጦ ሊያወጣ ዝግጁ ነው። ነገር ግን ከእግዚአብሔር ጋር በህብረት የሚኖር ሰው ደስተኛ ለመሆን ውጫዊ ከፍታ ውስጥ እስኪገባ አይጠብቅም። ይህን ያልኩ አዳምና ሔዋን በምርጫቸው በገቡበት ህይወት ውስጥ እንኳን እግዚአብሔር እንዳለ እንድታውቅ ፈልጌ ነው። የተሳሳተ ምርጫ የመረጠ ሁሉ የመረጠውን ምርጫ ውጤት ሊያይ ይገባዋል። እግዚአብሔር ለአዳም የምርጫውን ውጤት የነገረው ስለሚጠለው ሳይሆን ምርጫውን መቀየር ብቸኛው መንገድ መሆኑን እንዲረዳ ነው። አዳምና ሕዋን እንዲሁም መላው የሰው ዘር የገባንበት የእርግማን ሕይወት ምርጫችንን እንዳልቀየርን እንጂ እግዚአብሔር ከሰው ለመለየቱ ማሳያ አይሆንም። በምርጫችን ምክንያት እንኳን ክፉ ነገሮች ላይ ስንወድቅ ነፃ የሚያወጣን ራሱ እግዚአብሔር እንደሆነ ማወቅ እርሱ የርግማን ምንጭ አለመሆኑን ያስረዳናል።